ከዚህ በፊት ኤስፒቲቪ የሚባለው አሁን ጂሲካ አንድ ሰከ 3 ስፖርትም በእነዚህ በምትመለከቷቸው ሪሲቨር ሞዴሎች በጎል ስታር፣ በላይፍ ስታር እና በሱፐርስታር ስታር ሞዴሎች ላይ ጭናችሁ ለመጠቀም የግዴታ ኢትዮ ሼር ስለሆኑ ወደ ፋንካም የሚቀይራቸውን ሶፍትዌር መጫን ይኖርባቸዋል። ለሪሲቨራችሁ የሚሆነውን ሶፍትዌር ለማውረድ ወደ ቴሌግራማችሁ ከሄዳችሁ በኋላ ሰርች ማድረጊያው ላይ ትንሱ ሶፍትዌር ብላችሁ ሰርች ስታደርጉ ይህ የምትመለከቱት የቴሌግራም ቻናል ይመጣላችኋል። በቀላሉ ይህንን የቴሌግራም ቻናል በመጠቀም የሁሉንም የሪሲቨር ሞዴል ሶፍትዌር በቀላሉ ዳውንሎድ አድርጋችሁ መጫን ትችላላችሁ። በተመሳሳይ መልኩ እዛው ቴሌግራም ላይ ሰርች ማድረጊያው ላይ ትንሱ ዲሽ ብላችሁ ከሶፍትዌር በተጨማሪ የተለያዩ የሳተላይት አሰራሮችን እንዲሁም ደግሞ አዳዲስ ፈጣን የሆኑ መረጃዎችን ከዚህ ቻናል ማግኘት ትችላላችሁ። አሁን የማሳያችሁ በእነዚህ ጎልድ ስታር፣ ላይፍ ስታር ና ሱፐር ስታር ላይ ከኢትዮ ሼር እንዴት ወደ ፋንካም እንደምትቀይሯቸው አሳያቸዋለሁ በመጀመሪያ ይህንን የምትመለከቱትን ሶፍትዌር ካወረዳችሁ በኋላ ወደ ዩኤስቢያችሁ ትገለብጣላችሁ። በመቀጠል ሪሲቨራችሁ ላይ ትሰካላችሁ። በመጀመሪያ ሪሞታችሁ ላይ ሜኒው ተነካላችሁ። እነዚህ ዝርዝሮች ሲመጡላችሁ እዚህ ጋር ኤክስፓንሽን የሚላለ፣ ወደ ኤክስፓንሽን በመሄድ ኦኬ ትላላችሁ። እነዚህን ዝርዝር ያመጣላችኋል። መጀመሪያ ላይ ዩኤስቢ የሚለው ላይ ኦኬ ትላላችሁ። በመቀጠል እዚ መጨረሻ ላይ ሶፍትዌር አፕግሬድ የሚላለ፣ መጨረሻ ላይ ካወረዳችሁ በኋላ ሶፍትዌር አፕግሬድ የሚለው ላይ ኦኬ ትላላችሁ። ወደ ሶፍትዌር አፕግሬድ ሴክሽን ይወስዳችኋል። እዚ ጋር መጀመሪያ ላይ አፕግሬድ ታይፕ ዩኤስቢ አፕግሬድ ነው መሆን ያለበት። ሴክሽን የሚለው ደግሞ ኦል ነው መሆን ያለበት። ፋይል ፓዝ የሚለው ላይ ኦኬ ስትሉ ወደ ዩኤስቢ ባችሁ ይወስዳችኋል። እናንተም ሶፍትዌሩን ካስቀመጣችሁ በፎልደር ላይ ኢትዮ ሼር ቱ ፋንካም የሚለውን ትመርጣላችሁ። ሶፍትዌሩን ከመረጣችሁ በኋላ እዚህ ጋር ስታርት የሚላለ እሱ ላይ ኦኬ ስትሉ በቀጥታ ሶፍትዌሩ መጫን ይጀምራል። ሶፍትዌሩን መጫን ከጀመረ በኋላ እስኪ ጨርስ ድረስ ምንም ነገር መነካካት አይጠበቅባችሁም። በማልክ አቋረጣችሁ ሪሲቨራችሁ ኮራፕት ሰለሚሆን ሶፍትዌሩን ጭኖ እስኪ ጨርስ ድረስ በጥንቃቄ መጠበቅ ይኖርባችኋል። ሶፍትዌሩን ጭኖ ከጨረሰ በኋላ እስከ 3 ደቂቃ ያክል ቡት ብሎ ይቀራል። እናንተም ምንም ነገር መነካካት አይጠበቅባችሁም። ራሱ እስኪከፍት ድረስ ትጠብቃላችሁ። ሲከፍት ኢንፎርሜሽን ብሎ ኖ ሴሪያል ወይም ሮንግ ሶፍትዌር ብሎ ይህን ጽሑፍ ዲስፕሌ ላይ ያመጣላቸዋል። እዚህ ስቴፕ ላይ ከደረሳችሁ በኋላ የግዴታ ሪሲቨራችሁ ከኢንተርኔት ጋር መገናኘት ይኖርበታል። ይህም የሚሆንበት ምክንያት ኢንተርኔትን ተጠቅሞ ለሪሲቨራችሁ ሴሪያል ነምበር ክሬት ማድረግ ስለሚኖርበት የግዴታ ከኢንተርኔት ጋር መገናኘት ይኖርበታል። ከኢንተርኔት ጋር ሪሲቨራችሁን የምታገናኙበት ሁለት አማራጭ አለ። የመጀመሪያ ዋይፋይ አንቴና ሲሆን ሁለተኛው ደግሞ የስልካችሁን የቻርጀር ኬብል ተጠቅማችሁ ሪሲቨራችሁና ስልካችሁን አገናኝታችሁ ኢንተርኔት አክሰስ እንዲያደርግ ማድረግ ትችላላችሁ። ሪሲቨራችሁንና ስልካችሁን በቻርጀር ኬብል ለማገናኘት ከፈለጋችሁ አንዱን ጫፍ ሪሲቨራችሁ ላይ የዩስቢ ፖርት ላይ ትሰካላችሁ። በመቀጠል ደግሞ አንዱን ጫፍ ስልካችሁ ላይ ስሰኩ እንደዚህ የቻርጅ ምልክት ያመጣላችኋል። ስልካችሁን እንዴ ወደ ታች ስክሮል ስታደርጉ እዚህ ጋር እንደምትመለከቱ ዩኤስቢ ፋይል ትራንስፈር የሚለውን ስታነቁ እነዚህ ዝርዝሮች ይመጣላችኋል። እዚህ ጋ ትራንስፈር ፋይል ከሚለው ወደ ዩኤስቢ ቴዘሪንግ ተቀይራላችሁ። ወደ እሱ በምቀይሩበት ሰዓት እምቢ የሚላችሁ ከሆነ ስልካችሁ ላይ ዳታ ሴቨር ኦን ከሆነ ኦፍ አድርጋችሁ ተመልሳችሁ መጥታችሁ ወደ ዩኤስቢ ቴዘሪንግ ቀይራችሁ ማገናኘት ትችላላችሁ። በመቀጠል ስልካችሁን ከዋይፋይ ጋር ታገናኛላችሁ። ወይም ደግሞ ዋይፋይ ከሌላችሁ የስልካችሁን ዳታ ታበራላችሁ። ሪሲቨራችሁን ከኢንተርኔት ጋር በምታገናኙበት ሰዓት ጽሁፉ ወደዚህ ሬዲ ቱ ዲቫይስ ኢንሰርት የሚል ኢንፎርሜሽን ያመጣላቸዋል። በመቀጠል ኢንፎርሜሽን ብሎ እንደዚህ አይነት ጥያቄ ሲያመጣላችሁ እዚህ ጋር አፕዴት የሚለው ላይ ቀይራቸው ኦኬ በምትሉበት ሰዓት ኦንላይን አፕዴት ራሱ ያደርግላቸዋል። መቶ ቁጥሮ እስኪጨርስ ትጠብቃላችሁ። በተመሳሳይ መልኩ ዳታ አፕዴት ያደርጋል። ዳታውን አፕዴት አድርጎ ከጨረሰ በኋላ ሪሲቨሩ ዘግቶ ይከፍታል። ሪሲቨሩ ከከፈተ በኋላ በቀጥታ ሶስት ቻናሎችን ያመጣላቸዋል። ጄሲክ ኤችዲ1፣ ጄሲክ ኤችዲ2፣ ጄሲክ ኤችዲ3 የሚሉ ይመጡላቸዋል። ጄሲክ ኤችዲ1 እና ጄሲክ ኤችዲ2 ኳስ ነው የሚያስተላልፉት። ጄሲክ ኤችዲ3 ደግሞ የተለያዩ ፊልሞችን እንዲሁም ደግሞ ናሽናል ጂኦግራፊዎችን እያሳየ ይገኛል። ከኢትዮሳት ጋር በአንድ ላይ ሰርታችሁ በስዊች አገናኝታችሁ የተጠቀማችሁ ከሆነ በሰካችሁት ፖርት መሰረት አማካኝነት ሜኑ ኢንስታሌሽን ፓስዋርድ 00 ታስገባላችሁ የሁለቱንም የሳተላይት ዲስካንድ ነጥብ ዜሮ ኤልኤንቢ በሰካችሁበት መሰረት ትቀይራላችሁ። እኔ የኳሱን አራት ላይ ነው ያደረኩ። ስለዚህ ኤልኤንቢ ፎር ላይ ያደርገዋለሁ። በመቀጠል ደግሞ ሳተላይት ወደሚለው ሄጄ ኤንኤስኤስ 1257 ድግሪ ኢስት ወደሚለው እቀይራለሁ። እሱንም ላይን አንድ ላይ ነው ያደረግኩት። እናንተም በሰካችሁት ፖርት መሰረት ትቀይራላችሁ። ፖርቱን ካስተካከላችሁ በኋላ በቀጥታ ኢትዮ ሳቱን ሰርች አድርጋችሁ ቻናሎቹን ታስገባላችሁ። የኳሱ ቻናል ሶፍትዌሩን ጭናችሁ ቻናሎቹም ስማቸው መጥቶላችሁ ስክራምብል የሚል ከሆነ ግዴታ ሰርቨር ማስሞላት ስለሚኖርባችሁ ሰርቨር ለማስሞላት ሪሞታችሁ ላይ ሜኑ ትነካላችሁ። ኢንስታሌሽን የሚለው ላይ ኦኬ ትላላችሁ። ፓስወርድ ሲጠይቃችሁ አራት ጊዜ ዜሮ ታስገባላችሁ። እዚ ጋ እታች ላይ ኤስፒ ሜኑ የሚለው ላይ ወርዳችሁ ኦኬ ስትሉ እነዚህ ሁለት አማራጮች ይመጣላችኋል። ኢንፎርሜሽን የሚለው ላይ ኦኬ ስትሉ እዚጋ እንደምትመለከቱት ካርድ ሲሪያል ነንበር በሚለው ትይዩ ያለ ቁጥር የእናንተ የሪሲቨር ሲሪያል ነንበር ስለሚሆን እሱም በቀጥታ ወደኛ በመላክ በፈለጋችሁት ወር መርጣችሁ ማስሞላት ትችላላችሁ። አክቲቭ አስደረጋችሁ መጠቀም ትችላላችሁ። ሰርቨር ለማስሞላ ከፈለጋችሁ በእነዚህ አድራሻዎች እኛን ማግኘት ይችላሉ። በስልክ ቁጥር 0972975486 በቀጥታ የስልክ መስመር እኛን ደውሎ ማናገር ይችላሉ። በተጨማሪ በዚህ የቴሌግራም ዩዘርኒም ኢንቦክስ እኛን ማናገር ይችላሉ። ማንኛውም ጥያቄ ወይም ማስተያየት ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። የዛሬ ቪዲዮችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።